የአማራ ክልል ምክር ቤት በተዋረድ ከሚገኙ የምክር ቤት አካላት ጋር የዘጠኝ ወራት የሥራ አፈጻጸሙን እየገመገመ ነው። የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ ውይይቱ በዘጠኝ ወራት የተከናወኑ ተግባራትን በመገምገም አፈጻጸሙ ያለበትን ደረጃ ለማሳወቅ እንደሚያስችልና በቀጣይ እየተሻለ የተሻለ ለመፈጸም ያስችላል ብለዋል። ዘጋቢያችን ካሳው መንጌ በጉዳዩ ላይ ተጨማሪ መረጃ ሊያደርሰን በቀጥታ የስርጭት መስመራችን ላይ ይገኛል። ሰላም፣ እንደምን ዋልክ ካሳው? እስቲ እንግዲህ ያሉን መረጃዎች አድርሰን አመሰግናለሁ ተሾመ። እንደምን ውላችኋል፣ እንደምን ዋላችሁ የተከበራችሁ ተመልካቾቻችን። እንግዲህ ቀደም ሲል አንተም በመሪ ሐሳቡ ላይ እንዳስተዋወቀው የአማራ ክልል ምክር ቤት በተዋረድ ከሚገኙ የምክር ቤት አባላት በተለይም ደግሞ የአፈ ጉባኤዎች፣ ምክትል አፈ ጉባኤዎች፣ ቋሚ ኮሚቴዎች እንዲሁም የእቅድ ባለሙያዎች ጋር የዘጠኝ ወራት የእቅድ አፈጻጸም ግምገማ እያደረገ ነው የሚገኘው። እንግዲህ በዚህ በተለያዩ ማዕከላት ተከፋፍሎ ነው እንግዲህ የዛሬው የዘጠኝ ወራት የእቅድ አፈጻጸም ግምገማ የተካሄደ የሚገኘው እዚህ ባሕር ዳር ከዛ ባለፈ ደግሞ በተለያዩ የክልሉ አካባቢዎች የዞን ማዕከላት ላይ በዙም ሚቲንግ ሌሎች የወረዳና የከተማ አስተዳደር አፈ ጉባኤዎች፣ ምክትል አፈ ጉባኤዎች፣ ቋሚ ኮሚቴዎችና የቅድ ባለሙያዎች በዙም ሚቲንግ የዘጠኝ ወራት የቅድ አፈጻጸም ግምገማዊት ነው የተደረገው። በውይይቱ እንግዲህ የዘጠኝ ወራት አፈጻጸሙ ምን ይመስላል የሚል ሪፖርት ቀርቦ ከተለያዩ ማዕከላትም እንግዲህ ሀሳባቸውን የሰጡ ነው የሚገኙት። አሁን በዚህ ሰዓት ማለት ነው። ባለፉት በዘጠኝ ወራት ውስጥ በክልሉ በተለያዩ አካባቢዎች የሚገኙ የተዋረድ ምክር ቤት ያከናወኗቸው ተግባራት በተለይ አዳዲስ ሕጎችን አዋጆችን፣ አሰራሮችን ከማውጣት አንጻር የተሻለ ስራዎች መከናወናቸው በሪፖርቱ ተመላክቷል። ይህ ሲሆን ደግሞ በተለይ ማህበረሰቡ የተሳተፈባቸው አዋጆች እንዲጸድቁ ተደርጓል። በተለይ ባለፉት ጊዜያት የተለያዩ የማህበረሰብ ተወካዮች በተገኙባቸው የተለያዩ አዋጆች እንዲጸድቁ ተደርጓል። ከዛ ባለፈ ደግሞ የክልሉ በተለያዩ አስፈጻሚ አካላት የሚተገበሩ ተግባራትን ክትትልና ድጋፍ በማድረግ በኩል የተሰሩ ስራዎችም እንዲሁ ቀርቧል። ከዛ ባለፈ በክልሉ ላይ ያለው አሁን ያጋጠመው የሰላም እጦት ማለት ነው በየተዋረዱ የሚገኙ የምክር ቤት አባላትን ወርዶ ለመደገፍና ና ክትትል ለማድረግ እንቅፋት መፍጠሩን በዚህ በዘጠኝ ወራት እቅድ አፈጻጸም ሪፖርት ላይ የቀረበ ሀሳብ ነው ማለት ነው። በተለይ ወረዳ ላይ ያሉ ማዕከላት ላይ ብሔረሰቡ አስተዳደር ምክር ቤቶች ላይ ያሉ እስከ ታችኛው የምክር ቤት መዋቅር ድረስ ወርደው ሀሳብ አስተያየቶችን ለመስጠት የአቅም ግንባታ ስልጠና ለመስጠት እንቅፋት እንደፈጠረባቸው ነው። እንግዲህ በዚህ የውይይት መድረክ እየተነሳ የሚገኘው የአቅም ግንባታ ስልጠናን በተገቢው መንገድ መስጠት አለበት። በተለይም ደግሞ ሕዝብ የሚያነሳቸው መሰረታዊ ችግሮች እንዲፈቱ እነዚህ የሕዝብ እንደራሴዎች በትኩረት መስራት እንደሚገባቸውም የተነሳ ጉዳይ አለ። የአማራ ክልል ምክር ቤት ዋና አፈ ጉባኤ እንግዲህ ወይዘሮ ፋንቱ ተስፋዬ የመክፈቻ ንግግር አድርገዋል። ይህ የ9 ወራት እቅድ አፈጻጸም ግምገማ በዋናነት በ9 ወራቱ የተከናወኑ አበይት ተግባራት ምንድን ናቸው የሚለውን ሀሳብ አንስቶ የተሰሩ ጠንካራ ስራዎችን ለማስቀጠል እንደ ችግር የተቀመጡትን ደግሞ በመፍታት በቀጣይ የተሻለ ስራ ለመስራትና ችግሮችን በመለየት በቀጣይ ህዝብን ተጠቃሚ የሚያደርጉ ስራዎች ለመስራት የሚያግዝ መሆኑ ነው እንግዲህ የተመለከተው። ከዛ ባለፈ በየረጆ ያሉ የምክር ቤት አባላትን የአስፈጻሚ አካላትን በተገቢው መንገድ ክትትልና ድጋፍ ማድረግ ይጠበቅባቸዋል የህዝብ ተመራጭ እንደመሆናቸው መጠን በየአካባቢው ያሉ የመልካም አሰራር ችግሮች እንዲፈቱ በትኩረት መስራት አለባቸው የሚለውን ሀሳብ ከዚህ የዘጠኝ ወራት እቅድ አፈጻጸም ግምገማ በኋላ በትኩረት የሚወሰድ ሀሳብ መሆኑን የተመላከተው። እንግዲህ አሁን እኔ ሀሳብ እየሰጠው በምገኝበት በዚ ሰዓት ከተለያዩ የክልሉ ማዕከላት ላይ በዙ ሚቲንግ ማለት ነው ሀሳባቸውን እየሰጡ ነው የሚገኙት። በቀረበው የዘጠኝ ወራት እቅድ አፈጻጸም ዙሪያ የተለያዩ ሀሳቦች እየተነሱ ነው የሚገኙት። እንደ መልካም አጋጣሚ ዚ ላይ ማንሳት የምንችለው በተለይ ቴክኖሎጂን ተጠቅሞ አሁን ላይ በተለያዩ አካባቢዎች ከሚኖሩ አካላት ጋር በዙም ሚቲንግ እነዚህ ፌስ ቱ ፌስ መነጋገር መቻሉም ትልቅ ተሞክሮ የሚወሰድበት ጉዳይ መሆኑን ለመገንዘብ ችለናል። እዚሁ ነው ጎንደር፣ ሌላም አካባቢ፣ በክልሉ የተለያዩ የዞን ማዕከላት ላይ በየማዕከላቱ ተሰብስበው ነው እንግዲህ ሀሳባቸውን ሸር እያደረጉ የሚገኙት። ይህ ተጠናክሮ ቢቀጥል ምናልባትም ሰው በአካል መሄድ ሳይጠበቅበት የተለያዩ ስብሰባዎችን ውይይቶችን ማድረግ እንደሚቻል የሚያሳይ ጉዳይ ነው፣ ማለት ነው። እንግዲህ አሁን ላይ ውይይቶች እየተደረጉ ነው የሚገኙት። ወደ በኋላ ላይ እንግዲህ መደምደሚያ ሀሳብ ይኖራል ተብሎ ይጠብቃል እኛም ደግሞ እነዚህና ሌሎች ሀሳቦችን ጨምረን ወደ ማታ በዜና እወጃችን ላይ ዘርዘር ያሉ ጉዳዮችን ለአድማጭ ተመልካቾች የምናደርስ ነው የሚሆነው። ተሾመ፣ ለጊዜው ያሉ መረጃዎች እነዚህ ነው የሚመስሉት። ካሳው መንጌ፣ በቀጥታ የስርጭት መስመራችን ተገኝተ ለሰጠህን መረጃ ከልብ አመሰግናለሁ። መልካም ጊዜ።